የአማራ ክልል ያለውን ሁለንተናዊ ዕድል በላቀ ደረጃ ለመጠቀም ክልሉን አሁን ካለበት ችግር ማላቀቅ እንደሚገባ የክልሉ ርእሰ መሥተዳድር አረጋ ከበደ ተናገሩ። የክልሉን ሕዝብ ለችግር የዳረጉ ተግባሮችንና አስተሳሰቦችን ለይቶ ለዘላቂ ሰላምና ልማት መስራት እንደሚያስፈልግም ገልጸዋል። በባህር ዳር ከተማ ከተቋማት የሙያ የስራ ኃላፊዎች ጋር በወቅታዊ የሰላምና የልማት ጉዳዮች ላይ ውይይት ተደርጓል። ተጨማሪውን ከአክሊል ምንተስኖት እንከታተል። በአማራ ክልል የመንግስት ተቋማት የስራ ኃላፊዎች በክልላዊ የሰላምና የልማት ጉዳዮች ላይ ትኩረቱን ያደረገ ውይይት አድርገዋል። በውይይቱ ርዕሰ መስተዳድር አረጋ ከበደን ጨምሮ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይና የክልሉ ከፍተኛ የስራ ኃላፊዎች ተገኝተዋል። ባለፉት ወራቶች በአማራ ክልል በተፈጠረው የጸጥታ ችግር ህዝቡ ለሰብአዊና ቁሳዊ ጉዳቶች መዳረጉን ርዕሰ መስተዳድር አረጋ ከበደ አንስተዋል። ችግሩን ተቋቁሞ የህዝቡን የሰላምና የመልማት ጥያቄ መመለስ የመንግስት ተቀዳሚ ተግባር መሆኑንም ገልጸዋል። ለዚህም የተቋማት የስራ ኃላፊዎች ወሳኝ ሚና ያላቸው ስለመሆኑን የተናገሩት ክቡራን፣ የዚህ መድረክ ተሳታዳሚዎች እናንተ እንደ ክልል ተቋም ዳይሬክተርነታችሁ በክልላችን የህዝብ አስተዳደርና ልማት እውነት ለመነጋገር ወሳኝና ማዕከላዊ የተቋም አካላት ናቸው። ዛሬ የተገናኘ ነው የእስካሁን አቅማችንን በመጠቀም ክልላችንን አሁን ካለበት አውድ ያልተገባ አውድ ማውጣት ብቻ ሳይሆን ወደፊት ይህንን ዛሬ ያለንበትን በትርክት የሚያስታውሰው በጸጸት የሚመለከተው ነገር ግን ከዚህ አዘቅት ውስጥ አውጥተን ወደ ተሻለ ደረጃ ማድረስ ስለሚጠበቅብን ነው። ከዚህ አኳያ የእናንተ የሙያተኛ አመራሮች ወይም የዳይሬክተሮች ሚና ከፍተኛ ነው። ገቢራዊም የሚሆን ነው። በተለያዩ የመንግስት ተቋማት የሚያገለግሉ የሙያ መሪዎች የህዝብና የመንግስትን ግንኙነት በማጠናከር ረገድ ሚናቸው የጎላ መሆኑን ርዕሰ መስተዳድሩ አንስተዋል። ህዝብን በቀናነትና በትጋት ለማገልገል መወሰን ያስፈልጋልም ነው ያሉት። በክልላችን ሲቪል ሰርቪስ ክልሉ ያለበትን የቆዩና ወቅታዊ ችግሮች ለመቀልበስ በሚያስችል እንቅስቃሴ ላይ ነው ወይስ አይደለም የሚለው በደንብ ማየትና መገምገም ያስፈልጋል። በክልላችን ያለው የሲቪል ሰርቪስ መሪ ወይም ደግሞ ሙያተኛ አመራሩና ሲቪል ሰርቪሱ በእውነት ሙያተኛ ነው ወይ ፕሮፌሽናል ነው ወይ ነው ወይስ አልፎ አልፎ አንዳንድ ግለሰብ ወደ ባለሟልነት ያመራ አይነት እንቅስቃሴ ላይ ነው ወይ የሚለውንም በደንብ መልከት ያስፈልገናል። ስራን በብቃትና በውጤታማነት መስራት የሚችል ተቋማዊ ሴት መላበስ እንደሚያስፈልግ ርዕሰ መስተዳድር አረጋ ተናግረዋል። በተጨባጭ የክልሉን ሕዝብ ለችግር የዳረጉ ጉዳዮችን ለይቶ በተግባር መቀየር ጊዜው አሁን ስለመሆኑም አመላክተዋል። በአጠቃላይ በክልላችን የሰላም ሁኔታ፣ የልማት ሁኔታ መክረን ያሉትንም በዚህ ዓመትም በአንድ አይናችን በግማሽ ጉልበታችን ተጉዘን ያመጣናቸውን ውጤቶች ቀምረን በመጪው ጊዜ በምን አይነት መልኩ በምን አይነት ሁኔታ በክልላችን ውስጥ ሰላምን እናረጋግጥ፣ ልማትን እናስፍን በሚለው ላይ እና መልካም አሰራር በየቢሯችን እንዴት እውን እናድርግ የሚለውን እንነጋገራለን ማለት ነው። በዚህ ጊዜ የማይቆርጥ ልብ የማይወስን አእምሮ ለስራ የማይንቀሳቀስ እጅ ያለው የአማራ ክልል ሲቪል ሰርቫንት መሪና ሲቪል ሰርቫንት ካለ በእውነቱ ሙያተኝነቱ ብቻ ሳይሆን ሰው መሆኑንም ያጠራጥራል። ስለዚህ ይሄን አውቀን ከልብ ለሥራ ለመንቀሳቀስ የምንወያይበት መድረክ እንዲሆን እመኛለሁ።